አንድ ፈላስፋ ያለውን ልንገራችሁ። አንድ ፈላስፋ የሆነ ሰው እየሮጠ ሄዶ አንተ አንድ ነገር ልነግርህ ነበረ። ቆይ ቆይ ቆይ ሰዓት ነግረኝ፣ ሶስት ጥያቄ ልጠይቅህ። አንደኛ የምትነግረኝ ነገር አይተኸዋል ወይ? አላየውት። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛዬ ክፉ ነገር ነው ወይ? አዎ። እንዳትነግረኝ በህግ አምላክ ብሎ ሰደዶ ይባላል። ምንም ለማይጠቅም ነገር ነው። አሁን ሰው የሚያሆነው ነገር ቁ ይገርማችኋል። አንዳንዱ ሰው የጦር ጄኔራል ሆኖ ያድራል። አንዳንዱ ኮማንደር ይሆናል። በቃ ኮማንድ ሴንተር ሆኖ ጦርነቱ ሲመራ ሁኖ የእነንትና ችግር እኮ ነው፣ እነንትና እኮ ነው የሚሆኑ ችግር ያመጡ ስራን አሰራ ሞይ የሆነት ኮረምረ ገረች። ዝም ብለን የራሳችን ስራ ማንሰራ ማስተካከል። እንዲሁ በዚህ ዓለም ላይ ጅል ማለት በማያገቡት የሚገባ ማለትም ማለት ነው። ስለ ሀገራችን ጉዳይ አንቆርቆር እያልኳቸው እንዳይመስላችሁ፣ እንደ ጭልፊት ፊት አጠንትዛችሁ እንዳትረቱ መጭላፊ፣ ያቱ። እኔ ያልኩት ምን ማለት ነው? አንድ ሰው ምን ማድረግ ስ በሀገርም ሆነ በጎረቤት ወይም በራሱ ችግር ሲፈጠር ገሌ ለምን እንዲህ አደረጉ ሳይሆን የሚለውን ማለት ነው። አሁን እኔ ምን ማድረግ እችላለሁ? እስኪ በሉ ሁላችሁም በሉ እንጂ ሁላችሁም፣ አሁን እኔ እሺ ምን ማድረግ እችላለሁ? ምንም ነገር ሲፈጠር ሁልጊዜ የራሳቸውን ድርሻ ነው መስራት። ይህ ሰዎች ጉዳይ አሁን ብድግ ብነን ፓትሪያርኩን ምን እያደረጉን፣ በዚህ ሰዓት እንዴት ሊቀጳጳሱ ዝም ይላል? እንዴት አንተ ዝማል መፍጠር ያለበት ራሳችን ምን እያደረግን ነው? ሀገረ ስብከት ምንድን ነው ያለ የሆኑ ማህበራት ምንድን ነው የሚሰሩት? እዚያ ተጎልተው ምን ሰዋል? አንተ ምን እያደረግ ነው? ሰው መስራት ያለበት የራሱን የራሳችን ስራ እንድንሰራ አምላከ ቅዱሳን ይርዳል።